ዘፍጥረት ምዕራፍ 21 ቁጥር 18 ላይ ብላቴናውንም አንሺ እጅሽንም በእሱ አጽኙ ትልቅ ሕዝብ አደርገዋለሁና፣ አንድ ጩኸና ብላቴናውን አንሺው ተባመሉ ታላቅ ሕዝብ አደርገዋለሁ። የሰራዊት ጌታ እግዚአብሔር ዛሬ ለዚህ ህዝብ የሰጠኝ መልእክት ይሞታል ያልከውን አንሰው ትልቅ አረገዋለሁ። ጀላ በከፋን ያሳ የወለድከው አይሞትም። የጀመርከው አይሞትም። ፕላና አይሞትም። ራእይ አይሞትም። ይሁን አለ አበካፋንያ ናካሳ ራታኒያና ካራ አንሳው አንሳው የጣልከውን አንሳው ያስቀመጥከውን አንሳው የቀበርከውን አንሳው አንን ንው ትልቅ አደርገዋለሁ። ና ካማ ቲራ አይ ፕሮፌሳይ የተጣለ ነገራችሁ ያድጋል። የወደቀ ነገራችሁ ያድጋል። የኔ አቅም የኔ ኃይል አፌ ላይ ነው። አመፕሮፌት ትነቅልና ትተክል ዘንድ ቃሌ በአፋ አስቀምጫለሁ ብለ የጣልሽው ነገር ትልቅ ይሆናል። ማይ ከባራ ባ ራ ባጋፋዴ ያሳካ የወደቀ ነገር ሽን ለመብላት የመጣ አውሬ ያፍራል። ያድጋል ይልሻል ጌታ እያስተማርኩ አለም ፕሮፌሰር እየተነበይኩ ነው እየተነበይኩ ነው አታካ እግዚአብሔር ሰምቷል። እንባሽን ሰምቷል። ሀዘንሽን አይቷል። ተስፋ መቁረጥን አይቷል። የሠራዊ ጌታ እግዚአብሔር እንደዚህ ይላል፣ አንሳው ይሁን ይሁነለ ታበካን ያዳ አዲም በከቶሳ እግዚአብሔር በእንግዳ በር የሚጎበኛቸው ሰዎች ሃላላ ሀሳሊጋ ወሬ ጋባ ገፋን ያዳ ከማ ያልገመቱት በር የሚከፈትላቸው ያላኳኩት በር የሚከፈትለት፣ ሆነ መከባስ ሀደደካያ ከባጀለ ያራሳ እግዚአብሔር ለዚህ ሰው በር ከፈትኩ ይለኛል። በር ከፈትኩ ይለኛል። ሎክድ የሆኑ ነገሮች እግዚአብሔር አሁን ሰርፕራይዝ ሊያደረግ ነው። ካልገመት ከቦታ በር ይከፈት ሊከፈት ልክ እንደ እስረኛ የተቀመጠ ሰው ሲፈታ አየሁ። መንገድ ስትጀምር አየሁ። ስትንቀሳቀስ አየ እኔ በእጄ ከፍቼዋለሁ አለ። የሚዘጋ የለም አለ። ይሁን አለ። ሰርፕራይዝ አለሽ፣ ከእግዚአብሔር ሰርፕራይዝ አለሽ። ሀቴምባሾ ከባዝ ሰርፕራይዝ አለሽ አለኝ ጌታ

እንጀራ የጫነ መኪና ሲገባ አየሁ። ኧረ ትልቅ መኪና ሲገባ አየሁ። ለብዙዎች የሚሆን እንጀራ እናንተ ቤት ይፈሳል። እንኳን ለእናንተ ዘር ማንዘር ይበላዋል። ብዙ የስጋ ዘመዶች አየዋቸው እግዚአብሔር ባንተ ምክንያት አበላቸዋል። ሃሌሉያ

ወንድሜ አንተ ተነስ፣ ምንድን ነው የምትሰራው? ምንም ስራ የለኝም። ለምን ለምን እንደሆነ ያለ አቅም ምንም ስራ የለኝም። ምንድን ነው ሙያ? ሹፌር። ስራ የለህም? ስድስት አመት። ስራ የለህም? ስድስት አመት። ከሹፌርነት ውጭ ሌላ ነገር መስራት የምታስበው ምንድን ነው? ብዙ ነገር ተቆላልፎ ይዘው። ምን አስበ ነበር? ምን አስበ ነበር? በግል ለመስራት ያሰብከው የሆነ እንት ካርታ ነበረኝ? ብዙ ብር አውጥቼበት ነገ ወጪ ይሆናል ተብሎ ተይዞ ቁጭ አለ። እሺ ላውጠዋ። ትናንትና ጸሎት ቤት አንዲት እህት መጣች እና ከወር በፊት መጥታ ነበረ እና የሜርሲ እህት ነች። ነገረችሻል። ባለፈው ስትመጣ አምስት መቶ ሺህ ብር ግብር ክፈይ ተብላሉ አይደል። ከዛ በላይ ሆናል። ከአምስት መቶ ሺህ ብር በላይ ነው የሚሆነው ተብላ ከፋይ ተብላለች። ይዛው መጣች። ወርቀቱን ልሰርዘዋ አልኳት። ሰርዘው አለች። ሰረዝኩት። ስንት ሺን የከፈለችው? ሃያ አራት ሺን የከፈለችው? የከፈለች ባይዘወይ እጄ ረጅም ነው፣ የማይገባበት የለም። ስፒሪት ዓለም ውስጥ ነው ያለሁት ልበልልሃ ቆይ አንተን ካርታ አንተንስ አሁን እዚህ ንብረት እያስለቀኩለው የአንተ ደግሞ የአንተ ሀብት ላይ ሰዎች ተቀምጠውበታ ነው ተ ሀብት ነው የራሴ እኮ ነው ትላለህ እኔ እንዲህ የኖርኩ ይነሱ በእኔ ነገር በጣም አንቀልልኝ

የፋይናንስ ሰርፕራይዝ አላችሁ። እግዚአብሔር የሚያቀብላችሁ አናማን ቶራ ባሰማ ከማ ቶረቬንያሳ እግዚአብሔር እንደዚህ አለ፣ አስለቀቅኩልሃ። አሁን በበረከት የምትኖርበት ሰዓት ነው። ይሁን አለ ፈረድኩልህ፣ በኢየሱስ

ከካቲት በኋላ ተቀየረ። እንደ ጥር አይሆንማ፣ እንደ ተሳሳ አይሆንማ። እግዚአብሔር አዲስ አደረገው። ወጃ ማሃታካስ ባራባዲ ጋማቶ ካማዲ ባቲ ጋር የለበው ራባካ አንሹ አንሹ አንሹ አንሹ አይሞትም። አንሹ ትልቅ ይሆናል። አንሹ ሀብታም ይሆናል። አንዴ ይኸውላችሁ ይህን ድምፅ የተናገረው እግዚአብሔር መልአክ ነው፣ እግዚአብሔር ራሱ ነው። እና ይሄ ትንቢት የመጣው ለአጋር ነው። አጋር ለሁለተኛ ጊዜ ከአብርሃም ቤት ስትወጣ ነው። የመጀመሪያውን እርጉ ዞና ነው የወጣችው እና መልአክ አግኝቷት ተመለሺ ወደ ጌታሽ ቤት፣ ለመቤቲቱ ተገዥ አላት። እና የልጁን ስም አውጥቶላት ሸኛት ወንድ ልጅ ትወልጃለሽ ስሙንም እስማኤል ትየዋለሽ። እስማኤል ማለት እግዚአብሔር ይሰማዋል ማለት እና ሀይ እግዚአብሔር በስህተት ያመጡትን ልጅ እስማኤል ይለዋላት፣ እስማኤል ትየዋለሽ አላት። ከዛን ልጁ ከተወለደ በኋላ ይስሐቅ ከተወለደ በኋላ እግዚአብሔር አስወጣት። ደንወር ያለው አብርሃምን ወጣች የወጣችበት እዚህ ምዕራፍ ላይ ነው። በደንብ ስመኝ ዓይንን ከፍተ ስትወጣ እንጀራና ውሃ አብርሃም አሸክሟት ነው የወጣችው። አሸከማትን ቢለው መሸከም ማለት ይሄ ሁሉ ረባካችሁ፣ ይሄ ሁሉ እያለች ነው። ይዛ ይወጣችሁ ይዛ የወጣችው ነገር በመንገድ ላይ አለቀ ይላል። ይኸውልህ መጽሐፍ ቅዱስ፣ ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው። እስማኤልን የአብርሃም እንጀራ አሳድገውም እያላት ነው። ከእግዚአብሔር ተቀብለ የወለድከው ነገር ከሰዎች በሚመጣ ነገር አለ የሚቀጥለው? የሰው ነገር ያልቃል፣ ያልቃል። ሰው የሚሰጥህ ያልቃል። ሰው የሚሰፍር ላይ ያልቃል። ሰው የሚቀዳ ላይ ያልቃል። ምድረ በዳን የሚያሻግር ነገር ሰው ሊሰጣህ አይችልም። ከሰው የተቀበልከው ነገር ምድረ በዳ መሃል ላይ ያልቃል። እናና ገና ቸርች ስጀምር ድሮ ቸርች ሳልጀምር አንተ ከማታሳለ የሚሉኝ ጓደኞች ነበሩኝ። ሀብታም ጓደኞች፣ እኛ አለን እኮ ትጀምር እንጂ ቸርች። እነዛ ሰዎች እኛ አለን ምናምን ያሉኝ ያሉ ያሉ በህይወት ዘመኔ አብረውኝ ባሉ አገልጋዮች ፊት በቦልድነስ የምናገረው አይኔን ጠየበት ማቅ ሰው የለም። ሄደብኝ እምለው ሰው የለኝም፣ አልፈራም። ተዘልሎ መኖር ማለት ምን ማለት ነው? ደገፍ ብሎ መኖር ይህ በማን አይመጣም። ይሄ በአሜሪካን ሀገር ፓስፖርት አይመጣም። መዘለል በእግዚአብሔር ላይ ባለመደገፍ ብቻ ንመጣ የሰው ነገር ያለቀባችሁ ዛሬ የሚፈልቅላችሁ ምንጭ አለ። ጋላባስ ሰማ ቆይ ቆይ ትንቢል ልናገር ይላችሁ። አንዴ አንዴ ሲሰጧችሁ የነበሩ ሲያደርጉላችሁ የነበሩ ሲያግዟችሁ የነበሩ ሰዎች ካጠገባችሁ ሄዱ አይደል? የሚተካው በመላክ ነው። ዲካቴላ ከባስ የሚተካው በመልአክ ነው። ተነስቶብኛል ዛሬ ሀዛካማ ዲያሳ። አሁን የሰው አሻራ የሌለበት እንጀራ ትበላል። ታላካፋዲያ ቀጥታ ከመለኮት ዓለም ማውረድ የሚጀምር ሰዋል ውድካ ደከማ ተካሳ እግዚአብሔር የጋገረው እንጀራ ቤትሽ ገባ። እግዚአብሔር የቀዳ ውሃ ቤትሽ ገባ። እኔ እየተነበይኩ ነው። እውልሽ መልክ ቶልም ቶልኝ አትበል። እየተነበይኩ ነው በላክ ያባራፋዲ ያሳካማ ታላጋ አብርሃምም የለም ሳራም የለችም ግን ትበያለሽ። አብርሃምም የለም ሳራም የለም ግን እስራኤል እስማኤል ያድጋል። አብርሃም የለም ሳራም የለችም ግን እስማኤል ትልቅ ሆነ። ከሞላ ቤት ነው ወጣችሁ። ከሞላ ቤት ነው ወጣችሁ። ፍሪዳ ከሚበላበት ቤት ነው የወጣችሁ። ቀል ከለሊት ከሚደገስበት ቤት ነው ወጣችሁ። የተቀበለችው ነገር ምድረበዳ ማሻገር አልቻለም። አለቀ፣ ምድረበዳው ጨረሰው። አልችልም አለች። ሁ ይሄ ብላቴና አለች፣ ዴስቲኑ ሞት ነው አለች። እስማኤልን ሳያው የሚታይ ሞት ነው አለች፣ ይሞታል አለች። አንተ ልጁ እኮ ስሙ እስማኤል ነው እንዴት ይሞታል? እግዚአብሔር ይሰማዋል የሚል ልጅ እኮ ሁ ጄፔስ ስሙ እስማኤል ሆኗል። ቲቪው ስሙ እስማኤል ሆኗል። ራእያችሁ ስሙ እስማኤል ሆኗል። ሲሞት አልየው ብላ ቀስ ተወርውሮ የሚደርስበት ለምን መሰል ሞት ነው ያለመችለት፣ ሞት ነው የተነበየችበት፣ ሞት ነው ያየችለት። አስቀመጠችሁ አዳጋ ባስ ማን ነው ስሙ? ማን ነው ስሙ? እዛ ጣለችው። እግዚአብሔር የአጋርን ድምፅ ሰማ አይልም። እግዚአብሔር ሚልና የብላቴናውን ድምፅ ሰማ ይላል። የአንተ እስማኤል ዛሬ ይጮኋል። ባ ሀዳጋቴራ ባሪያስ ብዙ አገልጋዮች በቴሌቪዥን እንደምትሰሙኝ ያውቃለሁ። ብዙ እግዚአብሔር ሰዎች እንደምትሰሙኝ ያውቃለሁ። የጀመራችሁት ነገር በመንገድ ላይ አይሞትም።

የእግዚአብሔር ቅባት ያንቺ ላይ ከዚህ ቀን ጀምሮ መጥቷል። ይሁን አለ ማታካባውሳካማ ሳካባባሳ ውሰጂ ጉድ ይላሉ። አሁን እስማኤላችንን ለመቅበር ሲዞሩን የነበሩ እስማኤላችን አድጎ ለማልና ገር ሱቅ ነው የተጀመረው ቢዝነስ ነው ፋብሪካ ነው ስራ ነው ትምህርት ነው ያድጋል። ለምንድን እንደ ጣለችው እርቧት ይሁን ረሀብ ማስጥል ነገር የለም። አፕርሼት አታርገው ረሀብን። ኢትዮጵያ ውስጥ ብዙ ቤተ ክርስቲያኖች አገልጋይ ሲራብ ቅባቱ የሚጨምር ይመስላቸዋል። ለዚህ ነው ብዙ አገልጋዮችን ችግረኛ አድርገው የሚያኖሩት። ሳትፈልግ ውሸታም ያደርጋል። ሳትፈልግ አጭበርባሪ ያደርጋል ያረጋል። የምትወደውን ኢየሱስ እንድትበድል ያደርጋል። ክፉን እግዚአብሔር የጠራን ጥሪ እንድትጥለው ያደርጋል ረሃብ። ክፉን ልጇን ጣለችው ሲሞታ ሊሆ ብላ እግዚአብሔር የብላቴናውን ድምፅ ሰማ። ከዛ ደስ ሲል አጋሩ አላት። ሂጅና አንሹ፣ ይሞታላች፣ ያድጋል። ሂጅ አንሹ፣ ሚጣል አይደለም። አንሹ፣ አንሹ፣ አንሹ፣ አንሹ! እንዴት እኔ ትልቅ አድርገዋል። የሰራዊት ጌታ እግዚአብሔር እየነገረሽ ነው። አንሹ፣ ትንቢት እየተናገረ አንሹ እኔ ለከሌ ከለ አልልም። የሰራዊት ጌታ እግዚአብሔር ግን የተጣለ ነገራችሁን ያሳድገዋል። እግዚአብሔር ትትሻ እንቆቅልሽ የሆነ ነገር፣ መልስ የጠፋለት ጉዳይ አንተ ብቻ መልስልኝ የምትሆን እግዚአብሔር በተኛሽበት በአልጋሽ መጥቼ መልሱን እነግርሻለሁ። ብቻ እያሰላሰልሽው ነው፣ ሰፋ ላሉ ቀናት አይምሮችን ይዞታል። አንተ ብቻ መልስልኝ እያልሽው ነው። እግዚአብሔር አምላክ በተኛሽበት በአልጋሽ መጥቼ ሚስጥሩን እገልጥልሻለሁ፣ አሳይሻለሁ። አሜን። እኔ የምወዳቸውን ላውሬ አልሰጣቸውም ማለት እኔ የምወዳቸውን ለጨለማ አልተዋቸው፣ እመራቸዋለሁ እመራቸው አለ። አሜን። ይሁን አለ ሆነ። ተባረክ አሜን። ልበለው አይቾ ተባባይስ የሆነ የሚነሳ ነገር ስላለ አሁን ዛሬ እግዚአብሔር እናንተ እራሳችሁ ይሞታል ያላችሁትን እኔም እኮ ታውቃለህ አገልግሎት ማልቀጥል መሰለኝ ጊዜ ነበር። ከዛ በኋላ ማገለግል ያልመሰለኝ ይሞታል ብዬ ጣልኩት። መጣ ጌታ አንሳው አንሳው። ገና መቼ አለም ይሰማሃል እኮ አንሳው። አታካተነ ማቴቫሳ በቃይ ካልኩ በኋላ ጭራሽ እንዳዲስ ጀምሬ ያረፍኩት አልቋል ካልኩ በኋላ ባሰ እና ቁጭ አለ። መጨረሻ ነው ካልኩ በኋላ እንደ አዲስ አስጀምሮኝ ያረፈው። ኧረ አንሺው ያድጋል። የጌታ መንፈስ እንደዚህ ያሳይኛል። ረጅም ከላ ከህዝብ ፊት ሲፈርስ አየ። ረጅም በጣም ረጅም ከላ ሲፈርስ አየ። መንገድ ተከፈታ አለ። ከማስ ብቻ ነኝ እንዴ? አንሳው አንሳው ያድጋል። አንሳው አይሞትም አይሞትም አይሞትም። አንሺው አንሺው በቃልሽ ይሞታል አልሽ። ኧረ አይሞትም። አንሺው አንሺው ጌታ እኮ ድሮ ብሎ ነበር። ጌታ ተናግሮ ነበር። እስማኤል ነበር ስሙ እኮ ሊሞ አይሞትም አይሞትም። እናምላለን። አንሺው አንሺው አንሺው አንሺው አፋ ካፋ ዲያሳ ካቦራ ዛሬ አርብ ማታ ምንጭ ይፈልቅላችኋል። በተዘጋ ነገራችሁ ለእግዚአብሔር ይመጣል። አው ድምጽ ሰማለው። አዲስ ነገር አደርጋል። ያው የአብርሃም አለቃ የአብርሃም አለቃ ከሣራ ቤት የመጣው አለቃ እሺ፣ ማልቅ ልስትሻ ማልቅ ልስትሻ አጋር ሆይ አላት መልአኩ። አይኗን ከፈተላት ይላል። ዞር ባለች ጊዜ ምንጭ አገኘች። ምንጭ ምንጭ ምንጭ ምንጭ ባት ተቀደዋል አልቅ ተቀደዋል አልቅ ተቀደዋል አልቅ አማካፋዲ አሁን ምታገኘው ምንጭ ነው። አቤት አሁን ምታገኘው ምንጭ ነው። ልጁን የሚያሳድግ ምንጭ ራዩን የሚያሳድግ ምንጭ ሐሳብን የሚያሰልቅ ምንጭ ይሁን አለ። አንድ ጊዜ ለራሳችሁ በሉ፣ እስማኤል በአብርሃም እንጀራ ያድግን በሉ፣ ግን ያድጋል በሉ፣ ግን ትልቅ ይሆናል ባይ ዘወ እስማኤል የተባረረው ይስሐቅ ከተወለደ በኋላ ነው። በድግስ ላይ ነው። እየተበላ እየተጠጣን የተባረሩ እንጀራ ከሞላበት ቤት ነው የወጣው። አሁን ካላችሁበት ብትወጡ መኖር የሚከብዳችሁ የሚመስላችሁ ሰዎች እንደውም የአንዳንድ ሰዎች እርዳታ ምንጫችሁን እንዳታገኙት አድርጓችኋል። አንዳንድ ሰዎች የሚሰጧችሁ ስጦታ እንደውም ምንጫችሁ ጋር እንዳትገናኙ አድርጓችኋል። እንኳን ቆመ እሚሉ ሁሉን እንኳን ቆመ ሚሰጡን እንኳን አቆሙ እሚያግዙሽ እንኳን አቆሙ። ምን ሊመጣ ነው አሁን? እግዚአብሔር ራሱ ምንጭ ሊሆነ ነው ያለ በደም ስማይ አይኗን ከፈተላት ምንጩን አየች ብሎ ቀጥሎ ምን ህፃኑ ማደገ ይላል። ያደገው ከዛ በምድረበዳ ነው የሚለው እግዚአብሔር ሊያሳድግ ከፈለገ አየር አይፈልግም። ምድረ በዳ ውስጥ ያሳድጋል። ግድ የለም ነፍስ እስከሚያውቅ አብርሃም ቤት ተመለሽ አይደለም ያላት። እዚሁ ምድረ በዳ ላይ ምንጭና ፈልቅል ይልሻል። ገንዘብ አጥሮ የጣልከውን ነገር ዛሬ አንሳው። ሰዎች ስለሄዶ የጣልከውን አንሳው። እግዚአብሔር እንደዚህ ይልሻል። አንሺው ሀዴል ታባስ ታባስ ሻባባ ጋማታስ አን አንሹ አን አንሹ ይልሻል። ጌታ አንሳው አንሳው፣ አልሞተም። አንሳው፣ እኔ ምንጫ አፈልቃለሁ። አንሹ፣ እኔ አሳድጓለሁ። አንሹ፣ እኔ በጀታለኝ። አንሳው፣ የኔ አላለቀም። አንሳው

ጀቫኒያ ና ኮማምባባባስ አልጀኒያና ኪቢ ደቤንያላ ኮ አራዳኒያ ና ኮምባስ ዋሌበዲያላ ኪባ ባባባያ ጃላጋባዲኒያስ የእናንተ የጀመራችሁት ነገር እንዲሞት እንዲቋረጥ የሚያደርግ ዘንዶ አሁን ይወጋ። ጠንጋፊው ይወጋ። ወደ እናንተ እየበረ እየመጣ ያለ በረከታችሁን በመንገድ የሚያስቀረው የተወጋ ይሆን የተወጋ ይሆን ማላካባስ ተባረፊ እንዳ ተስፋ እንድትቆርጡ ያጨላለመባችሁ አውሬ ይመጣ። እግዚአብሔራዊ የሆነ ምንጭ ይፍለቅላችሁ። ሰማያዊ የሆነ ምንጭ ይፍለቅላችሁ። ሰማያዊ የሆነ ምንጭ ፍለቅላችሁ፣ ሰማያዊ የሆነ ምንጭ ፍለቅላችሁ። ድምፅ እሰማለሁ። እሚያምን ብቻ አሜን ይበልኝ። ቀርታችሁት የማይጎል ምንጭ እግዚአብሔር ሰጣችሁ። የማያልቅ አይደለም ስትቀዳው የማይጎል ምንጭ ሰጥ። እግዚአብሔር ለትልልቅ ነገር ፈልጓችሁ። በእናንተ ላይ የተሰራ ወጥመድ ይሰበር። አቶል አታገቢም ትልቅ አትሆኝም የሚለው ይወጋ። ተራ ትሆናለህ ትንከራተታለ የሚለው ይወጋ። ይሄ አውሬ ይወጋ። ጨለማ ተሸክሞ ወደ ህይወታችሁ የመጣ ዘንዶ የተወጋ ይሁን።